በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለው እግዚአብሔር ይመስገን። እንዴት አደራችሁ? እንዴት ናችሁ? ስራ፣ ጤና ሁሉ ሰላም ከኔ ጋር ምንም አይልም፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልልኝ። ዛሬ በአዲስ ቪዲዮ መጥቻለሁ። ምክራችሁን ሐሳባችሁን እንድታካፍሉ መጥቻለሁና ሐሳባችሁን ምክራችሁን አካፍሉኝ። ቪዲዮውን ሲጀምሩ ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታት። ውድ ቤተሰቦች የኔ እንቁ ቤተሰቦች፣ ምክራችሁን፣ አስተያየታችሁን፣ ድጋፋችሁን እየተከታተልከውንና ድንግል ማርያም በያላችሁበት ሁሉ ተጣበቀልኝ፣ እመቤት ተጣበቀልኝ። ለሀገራችን ሰላም ለህዝባችን ፍቅር ትደለንና እኛም ደግሞ በሀገራችን ላይ ገብተን ከቤተሰቦቻችን ጋር የምናከብር የምንከበር ያድርገን። ችን ደቂቃ እና ችን ሰዓት ወዶ ፈቅዶ ያደለን የሰጠን ሁሉ እግዚአብሔር ክብር ምስጋና ይገባው። ችን ሰዓት ችን ደቂቃ ለማየት የናፈቁ የጓጉ ብዙ ቤተሰቦች ብዙ ሰዎች አሉና እኛን ደግሞ ለዚህ ክብር ለዚህ ደቂቃ እንደዚህ ሰካይ እንዲያብቁ ሆናልና፣ ጨለማውን ገፎ ብርሃን ያሳየን አምላክ የልብ እግዚአብሔር አምላክ ክብር ምስጋና ይገባው። ዛሬ የመጣሁት ውድ ቤተሰቦቼ አንድ እንዲታማክሩኝ፣ እንድትረዱኝ፣ እንድታግዙኝ ስለፈለግኩ ነው። በቃ እኔ እውነት በጣም እያስጠላኝ ነው ዩቲዩብ ማለት ነው። በጣም ይቀንስብኛል። ዛሬ ዝቦታ ደርሳለሁ ብዬ በተለይ በተለይ ዝቦታ ደርሳለሁ ብዬ ካሰብኩኝ እንኳን ልደርስ አይደለም የነበረኝን የበፊቱን የነበረኝን አወርዶት ቁጭ የሚለው ሰብስክራይቡ በጣም እየተነሳብኝ ነው በጣም ከምነግራችሁ በላይ ማለት ነው። ከዛ ተስፋ ቆርጬ ቀመጥና ደግሞ መልሼ እረዳ እስኪ ልጀምረው ምችም በእግዚአብሔር ተስፋ ይቆርጥ እንዲ ቀድስ አካድሚ ይችላልን የምልና መልሼ እሞክረዋለሁ። ሁለተኛ እንደዚያ ሲያደርገኝ ደግሞ አሁንም መልሼ እሞክረዋለሁ። ሰዓትማ ጭራሹ ምንም ነገር የለኝም እና ምን ባደርገው ነው የሚሻለው? እንዴት አድርጌ ልስራ? እርዳታችሁን ፈልገው እዚህ ላይ ነው። ምክራችሁን ፈልገው እዚህ ላይ ነው። በጣም ይነሳብኛል እ ሰዓትም የለኝም። ሰዓቱንስ እንዴት አድርጌ ነው የምሞላው? እንትን እንኳን በፌክም በምንም አድርገን ቢነሳም ራሱ እንደዛ አድርጎ መውላት ይችላል። እግዚአብሔር ይመስገን ተወሰነ ነው ቀረኝ፣ ብዙም አይቀረኝም። ግን ሰዓቱንስ እንዴት አድርጌ ልሙላው? ሲ ሲውድ ቤተሰቦቼ አስተያየታችሁን፣ ድጋፋችሁን እርዱኝ፣ እዚህ ላይ እገዙኝ። በምትሰጡኝ አስተያየት፣ ሀሳብ፣ ምክር ሁሉንም እያየሁ በኮሜንት መስጫው ላይ በውስጥን፣ አይዞሽ በርቺ፣ ህቴዋ ጠንክሬ ነገ፣ ሌላ ቀን ነው እያላችሁኝ የምታበረታቱ ብዙ እህቶች አላችሁ፣ ብዙ የስደት እህቶች እውነት። እኔ ቃል የለኝም እውነት መናገር እግዚአብሔርም በሚደክመኝ ሰዓት በቃ ከየብዬን ትንባልኩ ሰዓት እናንተ ናችሁ። ከጎን ሆናችሁ በርቺ አይዞች ምን ደራሽ እያላችሁ እያበረታታችሁ እና እዚ ቦታ ያደረሳችሁኝ አሁን እንዲገፋችሁ አይለየኝ። ኮሜንት መስጫው ላይ አስተያየታችሁን፣ ምክራችሁን እገዙኝ አስቀምጦልኝ እኔም ደግሞ ኮሜንትን በማየት ምላሽ እሰጣለሁ። በዛም ቪዲዮ ተመልሼ እመጣለሁ በሰጣችሁኝ ኮሜንት መሰረት አሁን እንድታግዙ የምንፈልገው ይሄን ነው። የሰዓቱ መጨመር እንዴት ነው የሚጨመርልኝ? ሰዓቱ እንዴት አድርጌ ነው የሚዋላልኝ? ሰብስክራይብ ላይ ኩንስ እንዴት ሆኖ ቢ ነው የሚነሳብኝ? ነው የሁሉ ስለው እንዴት የሚነሳው? እኔኮ በጣም ግራ እያጋባኝ ነው። እውነት እግዚአብሔርን እውነት መናገር ማለት ነው። አንዳንዴ ማ ምን አደርጋለሁ በራሴ ምስቃለሁ። እውነት በቃ ስልኩ እንትን ዋይፋዩን ሲጠፋ አያነሳብኝም መሰልልና በጣም ተስፋ ስቆርጥ ማለት ነው። በጣም እየተነሳ ተስፋ ሲያስቆርጠኝ ዋይፋዩን አጠፋዋለሁ። ዋይፋዩን አጠፋና አሳድረዋለሁ። ፖስታዩ ደህና ይሆንልኛል ደሞ እንደ ገጠኝ ደህና ይሆንልኛል ይሆንና ዋይፋይን ከፍቼ እፍታ ተመስገን ዛሬ አድሮልኛል እላለሁ ካልኩ በኋላ ቆየት ብዬ ደሞ አሁን ወይም እንትን ደሞ አመርዘን ዲሲሂድ ለማየት ወይም ደሞ ይሆን ነገር ነው አስቤ ሳይው ደሞ ያለች ሁላ ሙለጭ ባትወጣለች እንዴ? አይ ያለሱ ብዬ ስለየ ነሲ ብቻ አድርጌ ወይም ደሞ ዋይፋይ ብቻ መቀመጥ አለብኝ ብዬ እኔ ራሴን በራሴ እንትንላለሁ። በጣም እንትንዋለሁ ማለት ነው። እውነት እዚህ ላይ ይገዙኝ ውድ ቤተሰቦች ከኔ በላይም ያላቸው ከኔ በታችም ያላቸው ጀማሪዎችም ደሞ በጣም ትልቅ ደረጃ የደረሳችሁ ብዙ ፍቶች አላችሁ። እናንተም እናንተም ምክራችሁን ግዛችሁን ላግሱኝ፣ ምክራችሁን አስቀምጡልኝ። እውነት በጣም ያስጠላል። እውነት የምናገር በጣም ትግስት ያስፈልጋል። በጣም ያስጠላል። በቃ እኛ አሁን እንግዲህ ደግሞ ታግሽም ታግሽም ደግሞ እንደዛ ሲሆን እንዳለ ሙልጭ ብሎ ሲወጣም በጣም ተስፋ ያስቆርጠኛል። ነው ወይስ የማይነካውን ነክቼ ነው ወይስ ምን ውስጥ ገብቼ ነው እላለሁ እኔ ራሴ ማርያም እንደዛ ብዬ ራሴን ጠይቀዋለሁ ምን ተሳሳትኩበት ነገር አለ እንዴ ማን እንጠይቅ ትነባለ ለለና እንትን እላለሁ እና ውድ ቤተሰቦቼ ያለው ነገር ይሄ ነው ባላችሁ አስተያየት ምክር ቀበላለሁ እግዚአብሔር አምላክ እናንተ ጋር አይለያችሁ እችን ሰዓት ፈቅዶ ወዶ እችን ሰዓት ለዚህ ደቂቃና ሰከንድ እንዲያበቃን የሉ ለዛው እግዚአብሔር ስም የተመሰገነ የተባረከ ይሁንልን ቀኑን ደግሞ የሰላም፣ የፍቅር፣ የአንድነት፣ የደስታ ቀን አድርጎ ሰላሙን የምንሰማ፣ ደስታ የምንሰማ ሀዘንን የሚያጠፋልን ቀን ያድርግልን። ሀገራችንን ሰላም፣ ህዝባችንን ፍቅር፣ መረጋጋት አንድነትን ይደልልን መተሳሰብን ለፍቅራችን ለሀገራችን ፍቅራችን እንዲሻማ ህዝባችን ደግሞ በጣም እውነት በስደት በረሃብ በጭንቀት በመከራ በፈተና ውስጥ ነው ያለው። እኛ ዛሬ በቃ እንሰራለን። እጁ ዴፍ እግዚአብሔር ይመስገን አያጡም፣ ማናጣም። ዜናችን የሚታጣበት ቀን ይደረሳል። ከባድ ነው እውነት መናገር ማለት ነው። በጣም ከባድ ነው ያለንበት ሰዓት። ሁላችንም በጸሎት መተሳሰብ ነው። እኛም ለሀገራችን በቅተን ለንስሐ ሞት የአብቃን ቅዱስ ስሙን ሁሉ እግዚአብሔር የተባረከ የተመሰገነ ይሁንልን እና ውድ ቤተሰቦች በተረፈ ሰላም ቀን፣ መልካም ጊዜ፣ መልካም ሰዓት ይሁንላችሁ ብዬ ከልብ አርጌ አመሰግናለሁ። የምትሰጡ ጊዲፍም፣ አስተያየትም፣ ኮሜንትም እያነበብኩ እየተከታተልኩ ነውና በጣም በጣም አርጌ አመሰግናለሁ። ውድ ቤተሰቦች አሁንም ይሄንን ያለውን አስተያየት አስቀምጡልኝ አያለው፣ እመልሳለሁ በተቻለ ይመጠን። እንዲ፣ እግዚአብሔር ፈቃደኛም ትልቅ ደረጃ ልንደርስ እንችላለን ብዬ አስባለሁ። መቼም ተስፋ አልቆርጥም ማለት ምንም ቢሆን ተስፋ አልቆርጥም እስከሚበላሽ ድረስ ማለት ነው። እንቅልፌን አጥቼ እውነት እግዚአብሔርን በጣም እንቅልፌ ራሱ እያቃጥለኝ አጥቼ የምሰራበት ቀን አለ። ስለዚህ ራሱ ብዙ ቀን እየተኛሁበት ራሱ ዘው ድፍት እንዳልኩኝ ዘው በዘው ይቀርህ ማለት ነው። እንደዚያ እስከማደርግ ድረስ ነው ግን ምንም መጨመር ቀርቶ መቀነሱ በቀረልኝ እና እንደዛ የሆነ በጣም ይፈታተናል። በጣም በጣም ከምንም ከማንም በላይ አዲስ ጀማሪዎችም አይዟችሁ፣ ተስፋ ለማስቆረጥ አይደለም። ውድ ቤተሰቦቼ ጀምሩ፣ እንበረታታለን። ተስፋ አይቆረጥም፣ መቼም ቢሆን ተስፋ አይቆረጥም። ያነሳል እንጨምርበታለን፣ ያነሳል እንጨምርበታለን። ግን በእሱ ተስፋ ስለማይቆረጥ እኛም ደግሞ እንደ እግዚአብሔር ፍቃድ ትልቅ ደረጃ እንደርሳለን። አንድ ቀን እንደርሳለን። አችን ቀን ደግሞ በተስፋ መጠበቅ ነው። የሰው ልጅ ሳይፈተን የሰው ልጅ እንድን ሳይ ጣፋጯን አያገኝም። መራራውን ሳይረገጥ ጣፋጯን አያገኝም። ስለዚህ ግዴታ መራራውን ደግሞ መቅመስ አለብን። ጣፋጮ ላይ መሄድ የለብንም እና እንደ እግዚአብሔር ፍቃድ እኛም ምችን እንሞላታለን። ና ውድ ቤተሰቦቼ መልካም ቀን ሰላም አሉልኝ። ይህችን ቀን ደግሞ ባርኮ ቀድሶ ሰላም ያውለን ሰላም ያስመሸን። በሌላ ቪዲዮ እስከምንገናኝ እወዳችኋለሁ፣ ክበሩልኝ፣ ሰላም ሁኑልኝ። መልካም ቀን ብያለሁ። መልካም የስራ ዘመን ይሁንላችሁ። መልካም ዕለተ ሐሙስ ይሁንላችሁ። ዕለት ሐሙስ ነው ዛሬ በሐሙስ ነው ካች አልኩት እና መልካም ቀን ብያለሁ። ሰላም ሁኑልኝ፣ እወዳችኋለሁ ውድ ቤተሰቦቼ፣ እንቁ ቤተሰቦቼ እግዚአብሔር አምላክ ከእናንተ ጋር ጠብቃችሁ ከናንተ ጋር ይሁንልኝ። ለሀገራችን ያብቃን። እኛም በሀገራችን የምንደሰት ያድርገን። ባይ ባይ